የኢትዮጵያ ዩቲዩበሮች ግን ምንድን ነው ችግራቸው? ምንድን ነው እያስተማሩ ያሉት ለህዝቡ? መጣላት፣ መደባደብ፣ አንዱ አንዱን የአንዱን ህይወት መበጥበጥ፣ ማበላሸት፣ ፍቅረኛዋን ከፍቅረኛ መለያየት ነው እንደ የምታስተምሩት። ለሰው ምንድን ነው ትምህርታችሁ ግን? ሰላም ሰላም፣ ወደ ቻናል የቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ የኢትዮጵያ ዩቲበሮች ያልኳቸው ያው ሁሉም ስለሆነ ነው። አሁን ሀይሚና ብሩኬ ብቻ አደሉም በነገራችን ላይ እና ልክ እንደነ ሀይሚና እንደነ ብሩኬ አሁንም ደግሞ አላዛርና ተንሱም የመጣባቸው በል አለ። በእርግጥ አላዛር ራሱ የችግሩ መንስኤ ቢሆንም በጣም ብዙ ችግር እየተፈጠረ ነው በህይወታቸው እና አሁን እርጉዞች ሁሉ ማለት ነው እነናህ የሚባ እኔ ከዚህ ጋር ያመጣሁት እነ ብሩኬና እና አላዛርን ብቻ ነው ነገር ግን በየቦታው ዩቲብ ስትሄዱ ማለት ነው አሁን ውብዬ የናሂ ሚስት በጣም ርጉዝ ነች። ነገር ግን ናሂ የሚያደርገውን ነገር ተመልከቱና፣ ሁላቸውም ተመሳሳይ ስራ ነው የሚሰሩት። የሰው ልጅ ግን እንዴት መጣላትን ይኮራረጃል? ከቻላችሁ ፍቅርን ተኮራረጁ እንጂ መጣላት ይኮራረጃል እንዴ? ከአንዱ ከአንዱ ከአንዱ ከአንዱ እያሉ ሁላቸውም እየተደበላለቁ ነው ያሉትና ይሄ ተመልካች ህዝብ ምን ይማር ከእናንተ? ብዙ አስተማሪ ነገር ማምጣት ስትችሉ ነገር ግን እናንተ እየተደበላለቃችሁ የሆነ ትውልድ ከእናንተ እንዲማር እያደረጋችሁ አይደለም። እና እንግዲህ ሀይሚና ብርኪ የመጣባቸውን ነገር ታውቃላችሁ። ሁለታቸው ይፋቀሩ ይዋደዱ ነበር፣ ነገር ግን በመካከል መጥቶ ይሄ ዳን የሚባል ሰውዬ ይኸው ብትንትናቸውን ሊያወጣው እየጣረ ነው ያለው ማለት ነው እና ልክ አላዛርም ደግሞ ባለፈው ለተንሱ ብዙ ነገር ብሏት ቀለበት ሁሉ አድርጎ አሁን ላይ አፎሚያም አንትሴ ምናምን እየተባለች መታለችና ያው እሷ ፍቅረኛ ሆነች እያሉ ነው ማለት ነው። እና ይሄን የሚያደርገው ደግሞ ማን ነው? ሀሙ ነው፣ ሀሙ አይደል? ስቡ ሀሙ የቆየ ፋይል እየዘረገፈ ነው። አሁን ያላዛርን ከእሷ ጋር ነው እየሄደ ያለው። ወደ ውጭ አይሄድም አላዛር እያለ አንቺን እንደዛ የሚልሽ ስለሚያፈቅርሽ ማለት ስለሚወድሽ ነው፣ እንድትጎጅ ስለማይፈልግ ነው እያላት ነው እና እንዴ ይሄ ልጅ እኮ እውነት አላዛር ይሄን ነገር ከአፎሚያ ጋር የምርም የሆነ ነገር ካለው እኮ ሲጀምር ከገደላት ቆየ እኮ። አዲስ ነገር አይደለም። አሁን አሁን አይደለም ስለሱ የሚወራው እና፣ ድሮ ነበር። ገና ትንሱን አፈቅርሻለሁ ያለ ነበር ያለቀን ነበር የገደላትን አላዛር የምርትንሱን በዚህ ደረጃ ባትጎዳት መልካም ነው። ምክንያቱም በጣም ጥሩ ልጅ ነች። ይሆናል እሷን ለመፈተን ብለህ የሚሆን አይታወቅም። ለመፈተንም ቢሆን በዚህ ልክ ልቧስብር እያለ ለምን አስፈለገ? እንዴት እየተጎዳች እያለ እንደሆነ እያያሀት አደለ እንዴ። ምን ፍለጋ ነው በዚህ ያክል ልትፈትናት የምትችለው? ሴት እና ወንድ አንድ አደለም። በቃ የሴት ልጅ ልብ አይችልም እንዴ የምሬን ነው። ቶሎ ነው የሚሰበረው እና ሁላቸውም ወደ ራሳቸው ብትመለሱ መልካም ነው። ብሩኬም ሀይሚም ብትሆኑ የሆኑን ሰዎች ከህይወታችሁ አስወጥታችሁ ወደ ራሳችሁ ብትመለሱ እና የራሳችሁን ህይወት ብትኖሩ፣ ውዴ። ነገ የሰው ልጅ ምን እንደሚገጥመው ይታወቃል። ይህ ሁሉ ህዝብ እያዘነባችሁም ስለሆነ ተመለሱ ማለት ነው የምፈልገው እና የገረመ ነገር ማለት ነው። የምሬን ነው ጸብ ነው የሚኮራረጁት። ታውቃላችሁ፣ በየቦታው ጸብ ነው የሚኮራረጁት እና አንድም ፍቅር የሆነ ዩትዩብ የለም። እንትና ብቻ ኢዮብ እና ረዱም ይባሉ ዩቲዩብ እንደነገርኳቸው ከዚህ ጋር ሁለቱን ብቻ ነው እንጂ ያመጣሁላችሁ። በጣም ብዙ ዩቲዩበሮች አሉ። በየቤቱ ድብልቅልቅ ብለው የሚጣሉ ና ረዱና ማን ነበር ረዱና እዮብ ናቸው። በቃ ጸጥ ብለው ሳይጣሉ ምን ሳይሉ የሚሰሩ ዩቲዩበሮች ና ሁሉም ምስቅልቅል ብለዋል።